በእኛ በልምድ አባባል ዳግማይ ትንሳኤ ተብሎ ይጠራል። በልምድ ማለት ነው። ይሄ የትንሣኤ ሳምንት ነው። ዳግም ትንሣኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን በሁለት ዋና ዋና ምክንያቶች ነው። ሰላም ውድ የዚህ ቻናል ቤተሰቦች፣ እንኳን ለዳግማይ ትንሳኤ በዓል በሰላም አደረሳችሁ። ዳግም ትንሣኤ ለምን ተባለ? በዓሉን ለምንስ እናከብራለን? በዚህ ቀን ዘመድ ይጠያየቃል፣ ይህ ስርዓትስ ለምን በዳግም ትንሣኤ ቀን ይደረጋል? ለሚሉ ጥያቄዎች መልስ የምታገኙባቸው ትምህርቶችን መምሮቻችን አባ ገብረ ኪዳን፣ ዲያቆን ሄኖክ ኃይሌ እና እንዲሁም መምህር ምትኩ አበራ ያስተምሩናል። በቅድሚያ ግን ይህ ቪዲዮ ለብዙ ክርስቲያኖች እንዲደርስ ቢያንስ ሶስት ሺህ ላይክ እያደረጋችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። በቀጥታ ወደ ትምህርቱ የምናልፍ ይሆናል። መምህር ምትኩ አበራ። ዳግም ትንሣኤ በእኛ በልምድ አባባል ዳግማይ ትንሣኤ ተብሎ ይጠራል። በልምድ ማለት ነው። ይሄ የትንሣኤ ሳምንት ነው። ዳግም ትንሣኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን፣ በሁለት ዋና ዋና ምክንያቶች ነው። አንደኛ በትንሣኤ ጊዜ የተቀደሰው ቅዳሴ፣ በትንሣኤ ጊዜ የተነበበው ወንጌል፣ በትንሣኤው የተሰበከው ምስባክ፣ በትንሣኤ የተነበቡ ምንባባት በሙሉ ይደገማሉ ሰዓቱም ከሌሎቹ እሑዶች ለየት ባለ መልኩ ማለድ ተብሎ ይገባል ልክ እንደ ትንሣኤ ከሌሊቱ ስድስት ሰዓት ባይሆንም ግን ማለድ ተብሎ ቅዳሴው ይቀደሳል ይደገማል ስለሚደገም ነው ዳግም ትንሣኤ የተባለው ሁለተኛ ዳግም ትንሣኤ የተባለው ለሐዋርያት የተገለጠበት መንገድና የተነሳበት መንገድ በመገጣጠሙ ነው አንደኛ ለሐዋርያት ከትንሣኤ በኋላ ለሁሉም የተገለጠላቸው በተዘጋ ቤት ውስጥ ሆነው በዚህ ዕለት ነው ዳግመኛ ተነስቶ ጌታችን መድኃኒታችን ክርስቶስ ዳግመኛ የተገለጠላቸው በዚህ ዕለት ስለሆነ ሁለተኛ ሲነሳ የታዩ ነገሮች አሁን ለሐዋርያት ድጋሚ ሲገለጥም ታይተዋል። ለምሳሌ ጌታችን መድኃኒታችን ክርስቶስ ኢየሱስ ክርስቶስ የተነሳው በተዘጋ መቃብር። የትንሳኤ ስዕል በጣም መጠንቀቅ አለባቸው። የትንሳኤ ስዕል ክርስቶስ ተነስቶ አንድ ጉሩን መቃብር ውስጥ አንድ ጉሩን በውጭ አድርጎ የሚሳል ስዕል አለ። በጣም የቤተክርስቲያናችን ስዕል አደለም። መቃብሩ ተከፍቶ ሲወጣ ልክ እንደ አንድ ሰው ወይም ቲያትር ፊልም እንደሚሰራ ሰው ሲጓዝ ሲወጣ የሚያሳዩ ሰዎች አሉ። መቃብሩ አልተከፈተም። መቃብር ክፈቱልኝ አላለም። መግነዝ ፍቱልኝ አላለም። ተነሳ፣ በኃይል በስልጣን ተነሳ፣ መቃብሩ እንደተዘጋ። ይህም በህቱም ድንግልና ተጸንሶ በህቱም ድንግልና የመወለዱ ምስጢር ነው፣ ምሳሌ ነው። ከዛ በኋላስ በተዘጋ መቃብር እንደተነሳ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ዳግም ትንሣኤ ያስባለው ምስጢር ይሄ ነው። በመጀመሪያው እሑድ ቶማስ ሳይኖር ለአስሩ ተገልጦላቸው ነበረ። በሁለተኛው እሁድ ግን ቶማስ እያለ ለአስራ አንዱ፣ ያው ይሁዳ የለም፣ መታሰቢያውም ለአስራ አንዱ ተገልጦላቸዋል። ያም ቀን እርሱም ከሳምንቱ ፊተኛው ይላል። ልባርጎ ከሳምንቱ ፊተኛው ማለት ከእሁድ የመጀመሪያው ማለት ነው። እሁድ የመጀመሪያው ቀን ነው። ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስቦ ሳሉ ኢየሱስ መጣ በመካከላቸውም ቆሞ ሰላም ለእናንተ ይሆን አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ማለት ነው። ሚስጥረ ተዋህዶ ማለት ይሄ ነው። ክርስቶስ በለበሰው ስጋ በመካከላቸው ቆመ ይለናል፣ ደግሞ በመለኮቱ ደግሞ በተዘጋ ቤት ገባ ይለናል። ስለዚህ በተዘጋ ቤት መግባቱን የምናስብበት ስለሆነ ነው። ከተነሳ በኋላ ነው መቃብሩ የተከፈተው። ይሄ ደግሞ ማስረጃ አለን፣ በደንብ ማወቅ አለባቸው። የማቴዎስ ወንጌል ምዕራፍ 28 ላይ በሰንበትም መጨረሻ፣ መጀመሪያ ሲነጋ መቅደላዊት ማርያምና ሁለተኛዊቱ ማርያም መቃብሩ ላዩ መጡ። መቃብሩ ላዩ መጡ። እንደውም ድንጋዩን ማን ያንከባልልናል እያሉ ነበር። መቃብሩ ላዩ መጡ እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለለውና በላዩ ተቀመጠበት ይላል የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 2። ክርስቶስ ከተነሳ በኋላ መልአኩ መጣ። ከመጣ በኋላ ድንጋዩን አንከባሎ ተቀመጠበት። ዋሻው እየታየ ለምን የሚመጡ ሰዎች ድንጋዩ እንደተገጠመ ቢሆን ኖሮ ማተሙ ፊርማውም እንዳለ ቢሆን ኖሮ ክርስቶስ ውስጥ ነው ያለው ብለው ይጠብቁ ነበር። ስለዚህ ስለ እነሱ ነው መነሳቱን እንዲያምኑ፣ ይሄው የለም ብለው መላእክቱም አሳይቷቸዋል። ለዛ ነው መቃብሩ ክፍቶ ነው የሚታየው፣ ተነስቷል። በዳግም ትንሳኤ ቀን ዘመድ ይጠያየቃል። እንግዲህ የንሳ ልጆች የንሳ አባቶቻቸውን ይጠይቃሉ። እንዲሁም ደግሞ የክርስትና ልጆች የክርስትና እናትና አባታቸውን ይጠይቃሉ። ይህ ስርዓት ለምን ይደረጋል? በዚህ ቀን ዘመድ አዝማድ ይጠያየቃል። የንስሐ ልጆች የንስሐ አባታቸውን ይጠይቃሉ። የክርስትና ልጆች የክርስትና እናትና አባታቸውን ይጠይቃሉ። በዚህ ቀን አክፋይ ይወሰዳል። ለምንድን ነው ይሄ የሚደረገው? ክርስቶስ ሐዋርያትን በተዘጋ ቤት ገብቶ አጽናንቷቸዋል። ተጨንቀው ሳለ ደጆቹን ዘግተው አይሁድን ፈርተው ሰላም ለእናንተ ይሆን ብሏቸዋል። ስለዚህ የምስራች ነው። ኢትዮጵያውያኑ እየሄዱ ዘመዶቻቸውን ይጠይቃሉ፣ ክርስቶስ ተነስቷል፣ ሰላም ለእናንተ ይሁን ብለው። የአክፋይ መጠያየቅም የመጣው ከዚህ የተነሳ ነው ማለት ነው። በቀጣይ ደግሞ አባታችን አባ ገብረ ኪዳን በዓሉን በማስመልከት ያስተምረናል። ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገ፣ ሁለተኛ ተነስቶ ሳይሆን እርግጥ፣ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ፣ በትንሣኤው መሰረት ላይ አቁማቸው ማለት ነው ቅዱሳን ሐዋርያቱ እና ከዛ በኋላ እንግዲህ ቤተክርስቲያን የእረፍት ጊዜ ትሰጣለች አሁን ሰው እንዳይበላ ታደርጋለች ያ እንዲበላ ታደርጋለች ባለ ሀምሳ እና ያ እንደ ሀምሳ ቀን የጾም ነውን ደግሞ ሀምሳ ቀን እያበላ እግዚአብሔር እንደ በምግብ ሊያካክሰን አይደለም ምግብ ለሰው ልጅ ቁም ነገር አይደለም ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ ግን ብዙ የሚበላ ጅብ ነው ክብር በምግብ ቢሆን ኑሮ ለጅ ብጅብ በልጦናል ማለት ነው። እና ግን የሰው ልጅ ምግብ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ምን እንደ ባለ ሐምሳን የምንበላበት ምክንያት ረፍት ሲሰጠን ነው። ጌታ የረፍት ውስጥ ትገባላችሁ፣ በእኔ ትንሳኤ ረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም። እና ባለ ሐምሳውንም እንድንጠግብበት፣ እንደዚህ እንድንበት፣ እንደዚህ እንድንልበት ሳይሆን ፍጹም ረፍት በእኔ ትንሳኤ መንግስተ ሰማያት ውስጥ ታገኛላችሁ ለማለት ነው እንጂ እንድንበላ እንድንጠጣ ብዙ ሰው በባለ ሐምሳ እንዲሁ ከጾም ማን ከጸሎትም ከትጋትም ከምኑ ነጻ ይወጣል። በቃ ሰው በሙሉ ወደ ፈጽሞ እንደ እንስሳ ተኝቶ ወደ ማደር ወደ ድልቂያ ይሄዳል። ሰው አይደለም። ይልቁንም በባለ ሐምሳ ነፍስ የምታርፍበት ጊዜ ነውና፣ በተለይ የምታደርጋቸው ቤተክርስቲያን እነዚህን እረፍቶች ለልጆቿ፣ የባለ ሐምሳው እረፍት ለሰማዩ እረፍት ነው እንጂ ተበላ ተብሎ ሊጠገብበት በጣም ሊጠገብበትም አይደለም። ጥጋብ በነገራችን ላይ እንደው ራሱን ችሎ ኃጢያት ነው ከመጠን በላይ መጥገብ።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 በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደ እሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎን ያድርግ፣ ተመልከተኝ፣ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ፣ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት እለት ነው ዳግማይ ትንሳኤ ብለን በዛሬ ዕለት የምናከብረው። መምህር ዲያቆን ሄኖክ ኃይሌም በሰፋ ባለመልኩ አስተምሩናል። ለመምህሮቻችን ቃሌውስን ያሰማልን። አንድ ክርስቲያን ስለ ዳግመ ትንሣኤን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ዳግመ ትንሣኤ ማለት ድጋሚ መነሳት ማለት ሲሆን ለምሳሌ ብዙ ጊዜ ብዙዎቻችን ዳግመ ትንሣኤ ሲባል ክርስቶስ ድጋሚ ሞቶ የተነሳ የሚመስለን ሰዎች አለን። ለምሳሌ የዮሐንስ ወንጌል ምዕራፍ 11 ስንመለከት አላዛር ሞተ፣ ተነሳ፣ ድጋሚ ስለሞተ ትንሳኤ ዘጉባይን ይጠብቃል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግመ ትንሳኤ መባሉ ግን እንዲህ አይደለም። ይህ መባሉ ለሁለት ነገር ነው። አንደኛ ሁሉንም ሐዋርያት በአንድነት በተሰበሰቡበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መገለጡ ሲሆን ሁለተኛው ደግሞ ሐዋርያት የጌታን ትንሳኤ ሲመለከቱ አብራቸው ያልነበረና ተጠራጥሮ የነበረው ቶማስ አብራቸው ባለበት መገለጡ ነው ዳግመ ትንሳኤ የተባለው። ስለዚህ የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ላይ ደጆች ተዘግተው ሳለ ኢየሱስ መጣ ተብሎ እንደተጻፈ፣ ስለዚህ ለሁለተኛ ጊዜ መገለጡን፣ ይህ ደግሞ በቤተክርስቲያናችን ሥርዓት ዳግመ ትንሳኤ ተብሎ ይጠራል ማለት ነው። በዓሉን በማስመልከት ተማምረናል። ውድ የናታን ሚዲያ ቤተሰቦች በዝግጅቱ እጅግ ቁም ነገርን እንዳገኛችሁበት ተስፋም አድርጋለሁ። የዛሬ ቪዲዮ ከወቅታዊ ጉዳዮች ወጣ ብለን በዓሉን በማስመልከት ብቻ ዳግም ትንሳኤን የተመለከቱ ቪዲዮችንም ተመልክተናል። የዛሬውን በዚህ ጨረስኩ። አዘጋጅና አቀራቢ ሄኖክ ነኝ። ከናታን ሚዲያ በቀጣይ በሌሎች ወቅታዊ ዝግጅቶች የምንመለስ ይሆናል። እስከዛው ሰላም ያቆየን። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም